ላተሰብስበቅ የኢትዮጵያ ህዝብ ለነገሩ በተለይ እዚህ ቲክታክ ላይ እያላችሁ አይ ኖ ዩ ጋይስ አይ ዶን ኬር። አሁን እጣኔን ጨስ አድርጌ ልጅ ያጣችሁ ልጅ ውለዱ፣ ልጅ ይስጣችሁ። ውለጅ ስልሽ አሜን አሜን፣ ጉቺዬ አሜን ትይኛለሽ። እያንዳንድሽ ማለት ነው። እያንዳንድሽ እጣ ናጭሽ፣ እግዚአብሔር ልጅ ይስጣችሁ፣ ይሙላልሽ። ውለጅ አሜን አድርጊ። ማድረግ ጥሩ ነው ለጤና። እስኮምፓይሰስ አድርጉት። ባለጌ አሳዳጌ በደላት እያለች ትመጣለች እና ከሱፐር ማርኬት ልገዢ ነው። ልጁ ጤነኛ ህዝብ እኮ አለም እዚህማ የምመጡብኝ አሁን አሁን፣ ልመርቃችሁ ልጅ ስጥሽ ስላሜን ነው የምትይው። አንደኛ ቂጥሽን ገልበሽ አንደኛ ናችሁ አድርጉ ስላችሁ ግን ባለጌ አሳዳጌ በደላት ትላለች። እኔ አሁን ትክክለኛ ሀሳብ ነው ያመጣሁት ትክክለኛ ነው። አኒቨርሰሪ ተብሎ ልብስ፣ ቀሚስ ተገዝቶ ባልየውም ነጭ ሸሚዙን ዘጭ አድርጎ ማነው ከረባቱ ንቃ ታንቀክ ለአንቃክ ድረስ አስረክ ምናምን ኬክስት ቁርስ ምናምን ፎቶ ትነሳለክ፣ ቪዲዮ ሻምፓኝህን ስጠጣ እርቃነክን እኮ ነው መጨረሻው። ያ ከረባት ይወልቃል። አንዳንዶቻችሁ ከበር ላይ ነው የምትጀምሩት። ወደ ክፍሉ እንኳን እስክትደርሱ አትጠብቁም። ካልሲክ ቁም ሳጥን ላይ ፓንቷ ሶፋ ላይ የሚገኘው እውነት ነው። እውነቱ ሲነገራችሁ ለምን ይደብራችኋል? ዋናው አንቨርሰሪ ሁብሊ ሁብላው አልጋ ላይ ነው። እኔ ለምን የሁላ ወጪ ይወጣል ነው ጥያቄ፣ መጨረሻ አሁን እኔ ቦይ ፍሬንድ ላገኝ ነው ብላ ሴት ልጅ ሾፒንግ አድርጋ ልብስ ተገዝቶ፣ ጫማው ሸቶ፣ ጸጉር ቤት ተኪዶ ይሄ ሁላ ወጪ ፋይናሉ አልጋ ላይ እርቃን ለመገናኘት መጨረሻ ላይ ኮርቃ ያለ ሁሉም ይወልቃል የተገዛው የተደረገው ጫማው ብህኑ ሁሉ ሊፕስቲኩ ይለቃል ሜካፑ አጥፍተሽ ምናምን እናትሽ እንደወለደች ሽርቃነሽን ፋይናሉ አልጋ ላይ ነው። በኋላ ባዶ ሽለይሽ መለመላ ሽለይሽ ያ ሁላ ኪሳራ ምንድን ነው እ ጥያቄ በክፋት አትውሰዱብኝ እ ይህ ሁላ ወጪ ማውጣት አግባብ ነው ወይም አታስቀኝ። አንተ ደግሞ እኔ ምሬን ነው የጠየኳቸው አንተ አሳበደኝ ይመስለኝ። በጠዋት ቡና እና ኮካ አንድ ላይ ጠጥቼ አትፍረግብኝ እሱን የሚያስልፈን ድፈኝ በዚህ ሙሉ ቡና ጠጥቻ አለ ደግሞ ኮካ ጨመርኩበት። በቃ ማበድ ሞች ቤት እየኔ እኮ ግራ እየገባኝ እኮ ነ የሰው ነገር ለምን ይደብራቸዋል? ልጅ ስጣችሁ ስላችሁ አሜን ካላችሁኝ አርጉ ስላችሁ አይደብራችሁ አሲፍ እንደማታደርጊ ነገር ደግሞ የሚደብርሽ ባለቂ ትለኛለች። አረኔ እናንተን ስመርቅ ማልገኝ ለምን ይደብራችኋል? አታደርጉ። አንደኛ ሁብሌ ብላኩ አንደኛ ኮ ኤት ጩፍ የምትልክ እኮ ነች። አንዳንዶቹ እዚህ እያወራው ሁላ የምታረጋለች እ ይሄኔ እኮ እያረጋችሁ ሁላ እች ታስቀኛለች እያልሽ ለባለሽ እያሰማሽም እየተደረግሽ ያለሽ ምትለዋለሽ እ ማን ያውቃል፣ ማን ያውቃል። ማንም አያውቅም። እዚህ መተሻ አሳዳጊ በደገሽ ያለሽ አጠይቂ ለምን እንደምጠይቅ ጉቼ አንድ ጥያቄ ልጠይቅሽ ትለኛለች አትጠይቂ። ለማንኛውም አድርጎ አትሰስቱ። ዚስ ዴይዝ የገባኝና የተረዳሁት ነገር ወንዶቹ ጋር አይደለም ችግሩ፣ ሴቶቹ ጋር ነው። ሴቶቹ ጋር በጣም ከባድ ችግር አለ። ወንድ ልጅ እየተበደለ ነው። አትበድሉ። ለባለት ሽንኩርት ከትፈሽ ወጥ ሰርተሽ ምናምን መሳ ማብላት እና። ባልሽን ቤትሽን ሽን አጽድተሽ ምናምን የሆነ ነገር አድርገሽ መጠበቅ ኃጢአት የሚመስላችሁ ሴቶች መጥታችሁብናል። ጥፍርሽን ከዚህ ዚህ ሰክተሽ ከዚህ ዚህ ሰክተሽ ሽንኩርትና ቢሽንኩርትና ቢላ አገናኝተሽ የማታውቂ፣ እንዴት ነው የማይፈታሽ? እንዴት ነው ሌላ የማያገባው እንዴ? ባልሽን ጠዋትና ማታ መጨቀጭቅ ያለሽ በስመ አብ ብሎ ከእንቅልፉ ሲነሳ በጭቅጭቅ ተጀምረዋለች። ራሱን ታሞ ይነሳል። ማዝ ቀኑ ሙሉ ሰርቶም ሲመጣ ማታም ተጀምሪያለሽ። ከራስ ምታት ጋር ይተኛል። እንደኔ እኮ ፔሬዱ ላኮ እንትን የቀየረ ሁላ እስኪመስለኝ ድረስ አንድ ጓደኛ ያወራልኝ። አሁም አግብቶ አሜሪካን ሀገር ድረስ ወስዷት ምን ነው፣ እኔን ያኔ ሚስቴ ነች ብሎ ቢወስደኝ እስከዛሬ ሰርቼ ከፍየው ነበረ። ገንዘቡን ራሱ እንዴት ይቆጨዋል፣ እሱ ራሱ እንዴት ይቆጨዋል። በተለይ አሜሪካ ያላችሁ ሴቶች በተለይ አሜሪካን ሀገር ያላችሁ ሴቶች፣ እንደ እኛን እኮ የሚወዱን እኮ ወንዶቹ አሜሪካ ያሉት እኮ ወደው አይደለም እኮ እግዚአብሔርን ይህ ውስቲ። አሜሪካ ያለ ወንድ በብዛት ከአረብ ሀገር ያገባል፣ ከኢትዮጵያ ያገባል። ለምን እኛ ሽንኩርት እንከትፋለና፣ እንከትፋለን ከከተፋ አልወጣንም። እዛ ስንገባ ካልተቀየርን ደግሞ ስሰማ አሜሪካ አሜሪካ አሜሪካ አሉ ስሰማ ጋይሶችዬ ሚስቶች ባል አግብቶ ይወስዳቸዋል፣ አይደለ? ጉድ ልንገራችሁ ብሎ አፈር ያስበላችሁ። አፋቸውን ከፍተው ነው የሚያዳምጡት አሜሪካ ወሬ ሰምቼ ነው። ሚስት አግብተው ይወስዳሉል ወንዶቹ። ሰላም ሁለት ወርም ሶስት ወርም ይኖሩ አራት ወርም ይኖሩ እናሉ በፍቅር ነገር የሚጀመረው መቼ መሰላችሁ? ጸብ የሚጀመረው መቼ መሰላችሁ? ቤተክርስቲያን የሚባል ነገር አላሉ የአሜሪካ ሴት አስተያየት አልፈልግም። እዚህ ላይ ወንዶች ካላችሁ ጻፉልኝ። ቤተ ክርስቲያን መሄድ ስትጀምር ነው አሉ ሴቷ ነገር የሚመጣው። ልክ ሴቷን ቤተ ክርስቲያን መሄድ ስትጀምር እነዚህ ያጠነጠኑ የጠነጠኑ እድሜ የጠገብ ሁለት ሃያ አምስት የደፈኑ ምናምን ምናምን ሴቶች እዛ ይገኛሉ አሉ። ሶስት ወልደው ሁለት የፈቱ አራት ወልዳ ሁለቴ የፈታች ምናምን እዛ ቤተ ክርስቲያን ይገኛሉ አሉ። ያኔ ሰው የነገረኝን እምነግራችሁ እኮ የደረሰበት የነገረኝን ያኔ። አዲስ ነሽ ምናምን ተብሎ ወሬ ይጀመራል ወሬ ይጀመራል። እንደ ሰማሁት ነው። እንዴ አው አዲስ ነኝ። እንዴት መጣሽ? በጋብቻ ግብቼ። ጋብቻው የእውነት ነው ወይስ ከፍለሽ? አይ የእውነት ነው፣ ባሌ ነው ያመጣኝ። እና ስራ ጀመርሽ? አይ እየሰራሁ አይደለም፣ እቤት ነኝ። እንዴ ለምን አትሰሪም? እንደዚህ ነው አሉ ወሬው የሚጀመረው። ቤተ ክርስቲያን መሄድ ስትጀምር ቤቱ መበጥበጥ ይጀምራል። ለምን? እዛ አሉ አሉ የሚያገኟቸው ሴቶች እነዚህ አራት ወልደው ሁለት የፈቱ ምናምን እዛ ይሄዳሉ እዛ ይገኛሉ። ያኔ ነው አሉ ቤቱ ብጥብጥ የሚለው ገባችሁ። ቤቱ ረብሻ ይነሳል። ባለና ሚስት ጭቅጭቅ። ስራ መስራት አለብኝ እወጣለሁ። አይ ዶን ኬር ሁ አር ዩ ምናምን የሚባል ነገር ይጀመራል አሉ። ማን ነው በጥማጭ እዛ። ከዛ ውጪ ግን በሰላም በሰላም ነው የሚኖረው። ቤተክርስቲያን ከደጅ ተሳልማ አብረክ ቤተ ክርስቲያን ስትሄድ ከሚስት ጋር አብረህ ሄድ። አሜሪካ ያለ ወንድ ስሙ ይልንገራችሁ። በተለይ ከኢትዮጵያ አግብታችሁ ይወሰዳችሁ ቀጥታ ቤተ ክርስቲያን ሚስት ግን ይዘግ ስትሄድ፣ እሁድ እሁድ አብራችሁ ሂዱ። አብረክ የፈጀውን ፍች የፈጀውን ፍች። እዛ ቁጭ ብለው ለምክር የሚቀመጡ ሰዎች አሉ፣ ሴቶች አሉ አሉ እነዚህ ሁለት ሀያ አምስት አድርገው የበሉ ሴቶች ሁለቴ የፈቱ አራቴ የወለዱ ምናምን አሉ አሉ። እኔ ስለሰማሁ ነው ወሬ ደርሶ ነው። ስለሚያረጉ እድሜያቸውን ሰው በስነ ስርዓት አግብቶ እንዲኖርም አይፈልጉም። ገባችሁ? ለዛ እሁድ እሁድ አሜሪካ ያለክ ወንድ ቤተክርስቲያን ስቴት ሚኒስት ግን ራስክ። እኛን የአረብ ሀገሮቹን እኮ የሚወዱን ለምን መሰላችሁ ንገራችሁ። እኛን የአረብ ሀገሮቹን የሚወዱን እንሰር አለ። ለምንደው ከአረብ ሀገር የሚያገቡት እንዴ? ማፊ ሙሽኪላ ብለን እኛ እኮ አንዳንዴ እንዲሁም ማዳም ረ ፕሊስ ኖ ፕሊስ ብላነ እኮ ፕሊስ ሀቢብቲ ብላቸው፣ ወደ እኛ ልጆች እኮ የምታስቆማቸው። የእኛ ልጆች እኮ ስራ ሲሰሩ ግድግዳ ግቢ ማጠብ ይቀራቸዋል። ግድግዳ ካላጠብን እኮ ነው የሚሉት። የሰራተኝነታቸው የጉብዝናቸው ጥግ የእኛ ልጆች። ለዛ እኮ ነው ብዙዎቹ አሁን አሜሪካ ያለ እኮ ወንድ አረብ ሀገር ተዉ፣ አራይ ተዉ፣ ያዩትን አይተው ነው። ጋይስ ባንገቱ ቢለው አስገባበት። የአሜሪካ ወንድ አይተው ከሀበሻ ከኢትዮጵያና ከአረብ ሀገር ማግባት አይተው ለምን ድክም አርጋቸኋቸዋል? እዛ ያላችሁ ሴቶች ይህን የሚያካክል

አላየሁም፣ አላየሁም፣ አላየሁም ስላላየሁ ያየሁትን የሰማሁትን ነው የማወራው። ወጥ ስትሰራ፣ ምግብ ስትሰራ፣ ምን ስትል ያየሁት ማሜዳኛውም ይቀጥላል። ገሊላን ከእዛ ውጭ ነው ያች። አላቅም አላሳያችሁንም። ሌሽ ማለሽ ተቀየሙ ከፈለጋችሁ። ያየነውን ነው የምናወራው፣ ሚዲያ ላይ ያየነውን ጋር ይሄ ውሸት አላቅም። ሰርታ ስትፖስት እና ደግሞ ያቺ ኤርትራዊዋ አለች ስሟን ጥሩልኝ። አንዳለች ደግሞ እንዴት እንደምወዳት ሀይ ጋይስ የምትል እንዴት እንደምወዳት የኔ እናት እንደው አድርሱልኝ። እስኪ በዚህ አጋጣሚ ማነው ነው ስሟ? አንድ ቆንጅዬ ደርባባ፣ ኧረ ስም ሱሱ፣ የኔ ፍቅር እንዴት እንደምወድሽ የኔ እናት። እንደ ኢትዮጵያ ቴሌቪዥን ተከታታይ ድራማ ነው እኮ ቪዲዮሽን የማየው ሱሱዬ እንደ ኢትዮጵያ ቴሌቪዥን ተከታታይ ድራማ ሀይ ጋይስ። እኛን እንደዛ ከጠራሽ ባልሽን እንዴት ነው የምትጠሪው? የኔ አባት ደግሞ ባሏ ሲያምር ሱሱዬ። እኛን እንደዛ በፍቅር ሀይ ጋይስ፣ እሱንማ እንዴት ነው ጣ! አቤት አቤት! አንተ ሰውዬ ቀለጥክ ቀለጥክ። እኛን አቅልጣለች እኮ ሴትዮዋ ባለቤትህ። እኛ ሁላ ቀለጥን። እኔማ ልቤ ፍስስ ገና ስትመጣ ከመይ ከመይ ሎማ አልቴ ስትል እኔማ ትግርኛም ለመድኩ እኮ እችን ልጅ እያዳመጥኩ ከፍቅር የተነሳ ትግርኛም ሎማ አልቲ ትላለች። ምን ማለቷ እንደሆነ ባላቅም በቃ እንዴት እንደምወዳት ሱሱዬ፣ አድርሱልኝ ኔ ወርቅ፣ ሪካርደሮች ካላቸው አድርሱልኝ ኔ ባለሙያ፣ ኔ ሽቅርቅሬ፣ ኔ ደርባባ። አንቺ አለሽ አሁን አሜሪካ ነሽ አለ እንዲ። አሜሪካ ነች እንዴ? ባትሆኝም ነሽ። እኔ አውሮፓን ብትሆኝ ለዛሬ አሜሪካ አድርጌሻለሁ። በቃ አሜሪካ ነሽ አንቺ ሱሱዬ። ደስ ስትይኝ እንደው እንደው እንደው እንደው፣ ውይ ውይ ውይ ውይ ውይ ውይ። አንቺ ቀጥሉ ቀጥሉ ማሜዳኛው ማሜዳኛው ትስራ ማሜዳኛው ትስራ፣ እንትና ገሊላ ትስራ። ገሉ ይችን የነጭ ሚስት ነጭ ባል ያላት ሌላ እንዳለ አይቼ ካለቅ አንድ አበሻ ሴት ሶሪ። ደግሞ እንዲህ እንዲህ እያለሽ ቪዲዮ ስሪብኝ አሉሽ። ልሰማሽ አልችልም። ያየነውን ነው የምናወራው። አላሳየሽንም አንሰማም። አላሳየሽንም አናወራም። ያየነውን ባይናችን ያየነውን አውርተናል። የአማሪካ ሴቶች ወጣት ሰው እንግዲህ የአረብ ሀገሮቹ ቀን በቀን ነው የሚፖስቱት። የእኛዎቹ እና ሻይም ሲያፈሉ ነው የሚፖስቱት። የእኛው ደግሞ በዛ የአረብ ሀገሩ በዛ ኛ ሻይም ስታፈላኩ ነው የምትፖስተው። የእኛዎቹ ደግሞ እንደው ትንሽ ቃና እናሳርጉት። ሻይ ያፈላልም አይቻለው። ስታስተምሩ ሻይም ስታፈሉ ነው። ግን ምንም የሆንሽ ሆን እናንተ እንኳን በክፋት አልወስድባችሁም። ግን አማሪካኖች ከዚህ ሁሉ የአሜሪካ ሴት